አግዙት በቃ አብራችሁ ከጎን ቁሙ። እስቲ ያኔ አንቺ ጠፍተሽ ከአንቺ አንቺ ሲፈልግሽ ነበረ። አንቺን በጣም ነው የሚወድሽ ሙቤ። ስለዚህ ሀይሚዬ በናትሽ ከሙቤ ጎን ቁሚ እባክሽን ነው ሁሉም። ማለት የዛኔ መጥፎ ነገር ነበር ያደረኩት የምጠቅም ሰው አይደለሁም ብዬ ብዙ ጊዜ ያሉን ውሳኔዎችን ለመወሰን ብዙ ጊዜ ተገድጄ ነበር እና ዛሬ ላይ ደግሞ እናንተ ስላስታወሳችሁኝ ስላረሳችሁኝ፣ ከልብ ከልብ ነው አመሰግን። ቃላት የለም። ዛሬ የምነግራችሁ በጣም ልብ የሚሰብር ነገር ትላንትና ያየሁት ቪዲዮ በጣም ልብ የሚሰብር የሙቤና የብሩኬን አንዳንድ ነገሮችን ዛሬ ደግሞ አዲስ ነገርም እንዳለ አንዳንድ ነገሮች ነግራቸዋለሁ ማለት ነው። በጣም የሚያሳዝን ነገር ነው። ትላንትና እኔን አባቴ ወንድሜ እምባክ ሲፈስ እውነት ልቤ ነው በቃ ያመመኝ። ወንድ ልጅ አይጎዳ። እውነቴን ነው የምናገረው። መሶሷቸው እንጨታቸው ሀይሚና ሙቤ ኤፍሬም ናቸው ለማን ለአብርሽ አብርሽ በአሁን ሰዓት ሁሉ ነገር አግኝተሃል እግዚአብሔር ይመስገን ተሳክቶልሃል ግን ሲሳካል ደግሞ መሶሶ የነበረህን ሰው የፈለገ ቢያስቀይምህ ጠርተህ ለምን እንደዚ ያደረግ ለምን እንደዚ ያደረግ ማለት ያንተ ፋንታ ነው እነዚህ ልጆች ሀይሚና ሙቤ ኤፍሬም ለአንተ መሶሶ ናቸው ያንተ መነሻ ናቸው። ያንተ ለዚህ ለመድረስ ለዚህ ለመታወቅ ያደረሱህ እነሱ ናቸው። በነሱ ትከሻ ነው ያደግከው። ይሄ መረሳት የለበትም። እግዚአብሔር ነው የምላችሁ። እኛ አንዳንድ ጊዜ የሆነ ነገር ስናገኝ ለእኛ ከኋላችን የነበሩን፣ ለእኛ መሶሶ የነበሩን ሰዎች ለምን እንደምንረሳ አላቅም። ትንሽ ነገር ካደረጉን ትልቅ አድርገን እንዳስቀይሙን አድርገን እነሱን ለመሸሽ እንፈልጋለን። በጣም ይገርማል። ለዚህ ለመድረሷ ራሱ ማን ለዚህ ለመድረሷ ሩታ ለዚህ ለመድረሷ ሙቤ እጅ አለበት፣ የሀይሚ እጅ አለበት፣ የኤፍሬም እጅ አለበት። ግን እነሱ ተሰብስበው እየሰሩ ሙቤን ለምን አራቁት? ሙቤ ለምን ወጣ ከዚህ መሀል? እኔ ብዙ ጊዜ ልሰራ እፈልጋለሁ፣ ግን በእነሱ መሀል ለምን ትገቢያለች? ግን መጨረሻ ላይ ሲወጣ እንደዚህ ነው። ግን ሙቤ ምን ያህል እንደሚወዳቸው ነበር ሲናገር የነበረው። ለምን አፈር ውስጥ አይሆንም፣ ከእነሱ ጋር ሜሄድ ካለብኝ ይሄዳለሁ ያለው። በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። በጣም ነው ያለቀስኩት ቪዲዮን ሲያይ እውነት፣ ወንድ ልጅ ጎንበስ ብሎ ሲያለቅስ እውነት፣ እንጃ ከፍቶታል። ይሄ ልጅ በጣም ነው የከፋው። ሙቤ በጣም የከፋው ሰው ነው። በጣም ነው ልቤን የሰበረው ሙባረክ። እውነት መራቅ የለባቸውም ነበረ። እሱ በምን ምክንያት እንደሆነ ብቻኛ አናውቅም ግን ሙቤን በእንደዚህ መልኩ ሳየው በጣም አዘንኩኝ። የረሳችሁ መስሎኝ ነበረ። በጣም ነው ውስጤ የተሰበረው፣ በጣም ነው ያዘንኩት። በጣም ብዙ ነገር ነው የተናገረው የእኔ ሙቤን በጣም እኔ እንጃ ምን ብዬ እንደምናገር ብቻ አላቅም። እውነት እግዚአብሔር ያግዘው። ባካቸው አግዙት፣ ይውለት። ቪዲዮን ይውለት። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉለት። እኔ እውነት እኔ በጣም ነው ያሳዘነኝ፣ በጣም ነው አንጀቴን የበላኝ ሙቤ በጣም በዚህ መልኩ እኔ ሙቤ እንደዚህ ይመጣል ብዬ በጣም እኔ እንጃ። ወንድ ልጅ ሲያለቅስ እኔ በጣም ነው ልቤ የሚሰበረው እውነት። በቃ አብሮች ጥሩ ስራ አልሰራም። መነጋገር ካለባቸው ተነጋግሮ መፍታት ነው ያለባቸው እንጂ እሱን ከጫወታው ማስራቅ የለባቸውም። አብሮ እየሰሩ ሁሉ አብሮ እየሰሩ ነው፣ ግን ሙቤ ብቻ ነው ከነሱ ሲወጣው። እውነት በጣም ነው የሚያሳዝነው። እና ትላንትና ደግሞ የብሩኬም ነገር በጣም ነው ያሳዝነኝ፣ በጣም ነው ያስለቀሰኝ። እንደዚህ አይነት ፕራንክ መስራት በጣም ነው የሚደብረው። ዛሬ ደግሞ በጣም ደስ በሚል ሰፕራይዝ ይመጡልናል ሀይሚና ቡራ ማለት ነው። ትንሽ ሀይሚዬ ስላመማት ያው አየርም ስለተቀያየረባት ነው መሰለኝ አሟታል ነው የተባለው። እና ትላንትና ብሩኬም በጣም ነው ያሳዝነኝ። በጣም ልብ የሚነካ ነገር ነው ሰው ወይ መኪና እየነዳ ቢሆን ኑሮስ ምንድ ነው የሚሆነው? ልጅ የሆነስ መኪና ስልክ እያወራ በዝናብ ውስጥ። በአሁኑ ሰዓት እኮ መኪና እኛ ሀገር ላይ መኪና እንደፈለጉ ነው የሚነዱት። ሰው ጋሽተው እየተለቀቁ አይደለ እንዴ? ስለዚህ ሰውስ የሆን ነገር ስንናገር ሰውዬው ምን ይሆናል ብለን ማሰብ አለብን። ዝም ብለን እንደመጣል መቀደድ የለብንም። ዝም ብለን እንደመጣል መናገር የለብንም። ይሄ ፕራንክ ገና ለገና የነሱ ሰብስክራይብ እንዲነሳ የነሱ እይታ እንዲነሳላቸው፣ ይሄ ልጅ የሆነ ነገር ቢሆንስ በጣም ነው የሚያሳዝነው። እና ሁሉም ሰው ለሰብስክራይብ ሁሉም ሰው ለእይታው ሲል ሰውን ለምን እንደዚህ እንደሚያደርግ አላቅም። እውነቴን ነው የምናገረው። ይደርስ ነበረ ይደርስ ነበረ ግን በቃ መታገስ አልቻላችሁም። ገና ለገና በእነሱ የተነሳ ሰብስክራይብ ለማግኘት ገና ለገና በእነሱ የተነሳ እይታ ለማግኘት ነው ይህ ሁሉ ጥረት፣ ይህ ሁሉ ሩጫ ማለት ነው። በጣም ያሳፍራል። እውነት ነው የምናገረው እና ዛሬ እንግዲህ በደንብ ደስ የሚል ሁኔታ እንጠብቃቸዋለን ሀይሚይኔ ና ቡሩኬን ቡራዬን ቆንጆ እግዚአብሔርዬ አንተን ይጠብቅ። ለሀይሚ ለሀይሚ ስል አንተን እግዚአብሔር ይጠብቅ። እውነት ለቤተሰቦችክ ለእናትክ ኑርላቸው። በጣም በጣም ምትገርመ ወንድነ እውነት እኔ ቃላት የለኝም ለአንተ ለመናገር ማለት ነው። በርታልኝ ወንድሜ እና በቃ ሙቤን በእናታችሁ በቃ ሙቤን እዩትሺ። ሀይሚዬና ቡራ ሙቤን ማየት አለባችሁ። ሀይሚዬ የኔ ቆንጆ ከሙቤ ጋር በጣም ብዙ ላይ ላይፍ አሳልፋችኋል። በጣም ብዙ ነገር አድርጋችኋል። ሙቤን አትርሺው እናቴ። ሀይሚዬ እባክሽን ይህን ቪዲዮ ካየሽ ሙቤን አናግሪ። ከሙቤ ጋር አንድ ሁለት ቪዲዮ ስሩልን በእናታችሁ በእናታችሁ። በቃ ይሄን የምለምናችሁ ሙቤን አበረታቱት እውነት በጣም ልቡ የተሰበረ ልጅ ነው። እኔ በጣም በጣም ነው ያዘንኩት። ኔ የሙቤን ቪዲዮ ሳይን የትናንት እውነት በጣም አዘንኩ። በቃ ስለዚህ እባካችሁ ሙቤን አግዙት አግዙት፣ በቃ አብራችሁ ከጎኑ ቁሙ። እስቲ ያኔ አንቺ ጣፍተሽ ከአንቺ አንቺ ሲፈልግሽ ነበረ። አንቺን በጣም ነው የሚወድሽ ሙቤ። ስለዚህ ሀይሚዬ በናትሽ ከሙቤ ጎን ቁሚ እባክሽን ነው ምለው በጣም ስሜታዊ ነው የሆንኩት። እግዚአብሔርን ነው ምላችሁ። ለማንኛውም እወዳቸዋለሁ ቤተሰብ፣ ይህን ቪዲዮ ላይክ ላይክ አድርጉት። ደህና ዋሉ ነው።